አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ፣ ሰላም ሁሉ፣ መልካም ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ በጉጉት ሲጠበቅ የነበረውና ለብዙ ጊዜያት በህዝብ ተወካዮች ምክር ቤት ከዛሬ ነገ ቀርቦ ይጸድቃል ተብሎ የታሰበው አዲሱን ረቂቅ አዋጅ በተመለከተ በዛሬው ዕለት የህዝብ ተወካዮች ምክር ቤት 33ኛ መደበኛ ስብሰባውን አካሂደዋል። በዚህም እንግዲህ ሶስት ዋና ዋና ረቂቅ አዋጆችን በተመለከተ በአብላጫ ድምጽ አጽድቆ በመላው ሀገሪቱ ላይ ከዛሬ ጀምሮ ተግባራዊ እንዲደረግ ውሳኔ አስተላልፏል። ሙሉ ዝርዝርና ሙሉ መረጃውን ወደ እናንተ የምናደርስ ነው የሚሆነው። በተለይ በተለይ እጅግ በጣም አስደሳች በርካታ ኢትዮጵያኖች ሲጠብቁት የነበረውን መረጃ ነው እንግዲህ ጸድቆ ተግባራዊ የተደረገው ማለት ነው። እንዲሁም አስመጪዎችና ላኪዎች ይህን በተመለከተ ለንግድ ስራ የምትሰማሩ ሁሉ ከዚህ በፊት በፊት የነበረውን ካፒታል የገንዘብ መጠን በእጥፍ እንዲጨመር ስለመደረጉም አውቀናል። ከዚህ በፊት የነበረው ካፒታል ስንት ነው? አሁን ላይስ ምን ያክል ካፒታል ነው? የሚለውን ከማድረሳችን ባሻገር ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ የሞባይል ባንኪንግ ተጠቃሚዎቹን ሁሉ እንግዲህ የሚመለከት ኢትዮጵያ ንግድ ባንክ አዲስ አሰራር ይፋ አድርጓል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ ዛሬ ግንቦት 26 2017 ረፋዱን የህዝብ ተወካዮች ምክር ቤት በተለይ ለብዙ ጊዜያ ሲጠበቅ የነበረው በርካታ ኢትዮጵያውያንን ይህንን ጥያቄ እያነሱ ያለበትን ጉዳይ ነው እንግዲህ ጸድቆ ተግባራዊ እንዲደረግ የተወሰነው እጅግ በጣም ወሳኝ ወሳኝ የሆኑ ረቂቅ አዋጆችን ሶስቱንም በዝርዝር ወደ እናንተ ካስደመጥኩኝ በኋላ ወደ ኢትዮጵያ ንግድ ባንክ ደንበኞች አዲሱን አሰራር በተመለከተ ሙሉ መረጃውን ወደ እናንተ አደርሳለሁ። በማስከተል ደግሞ ለንግድ ለተሰማራቸው አስመጭና ላኪዎች ደግሞ ካፒታሉን በተመለከተ ሙሉ ዝርዝር እናደርሳለን እስከ መጨረሻው ድረስ አብራችሁን እንድትቆዩ እየጋበዝን፣ በዛሬው እለት እንግዲህ የህዝብ ተወካዮች ምክር ቤት አራተኛ አመት የሥራ ዘመን ሰላሳ ሶስተኛ መደበኛ ስብሰባ አካሄዷል። በዚህም ሶስት ረቂቅ አዋጆችን አጽድቆ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ውሳኔ አስተላልፏል። የኢትዮጵያን ኢኮኖሚ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550,000 ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረብን የመንግሥት ዋና ተጠሪ ሚኒስትር ዶክተር ተስፋዬ አሳውቀዋል። በብድር የተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርና ምርታማነትን ለማሳደግ እያለመ መሆኑንም አሳውቀዋል። በድጋፉም 8000 ሄክታር የመስኖ ቦይና የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራ በትኩረት ይከናወናልም ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የሥራ ዕድል ለመፍጠር ሰፊ ዕድል እንደሚኖረውም ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዝር 20 ሚሊዮን ዶላር ይለቀቃልም ተብሏል። ጥቅም ላይ ባልዋለና ተመልሶ ባልተከፈለ በዓመት አንድ ነጥብ አምስት በመቶ የሚደርስ ወለድ እንደሚከፈልም አሳውቋል። ብድሩም የአምስት ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ዶላር እርዳታም ያካተተ መሆኑ እጅግ በጣም አስደሳች ያደርገዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጅን በሙሉ ድምፅ ማጽደቁን ኢፕዲ ዘግቦታል። በተጨማሪም የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ከጸደቁት አዋጆች መካከል ሲሆን የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዩና የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ሪፖርትና የውሳኔ ሀሳብ ለምክር ቤቱ አቅርበዋል። በመጨረሻም ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በዓለም አቀፍ የልማት ማህበር መካከል ለሴቶችና ልጃገረዶች ጤና የተቀናጀ ጠንካራና በፈጠራና በቴክኖሎጂ የታገዘ አገልግሎት አሰጣጥን ለማሻሻል የሚደረገውን የብድር ስምምነት ረቂቅ አዋጆችን መርምሮ ማጽደቁ ነው። ከሰዓታቶች በፊት የወጣው ሪፖርት ያስነብባል። በሌላው መረጃችን እንግዲህ አሁን በዚህ ሰዓት በደረሰን መረጃ መሰረት የኢትዮጵያ ንግድ ባንክ መግለጫ ስለማውጣቱም ሁለተኛ መረጃ ደርሶናል። በኢትዮጵያ ንግድ ባንክ ላለፉት 33 ዓመታት በተለያዩ የስራ ዘርፎች ሲያገለግሉ የነበሩት አቶ ክፍሌ ያሬድ ባደረባቸው ህመም በሕክምና ሲረዱ ቆይተው ግንቦት 25 ቀን 2017 ከዚህ ዓለም በሞት ተለይተዋል ይላል። የባንካችን የቦርድና ማኔጅመንት አባላት እንዲሁም ሰራተኞች በአቶ ክፍሌ ያሬድ ህልፈተ ህይወት የተሰማንን ጥልቅ ሐዘን እየገለጸን ለበላው ለመላው ቤተሰቦቹና ዘመድ ወዳጆቹ መጽናናት እመኛለሁ ሲል የኢትዮጵያ ንግድ ባንክ እንግዲህ መግለጫውን አውጥቷል። ሌላው መግቢያ ላይ እየገለጽኩላችሁ ለኢትዮጵያ ንግድ ባንክ ደንበኞች በሙሉ የኢትዮጵያ ንግድ ባንክ በዲጂታል የክፍያ አማራጮች ላይ በየጊዜው ደህንነቱንና የአገልግሎት አሰጣጡን ወቅታዊ የሚያደርግ መሆኑ ይታወቃል። በመሆኑም ከግንቦት 24 ቀን 2017 ከንጋቱ 11 ሰዓት ጀምሮ የተሻሻለውን የሲቢኢ ብር መተግበሪያ በማዘመን መደበኛውን የሲቢኢ ብር አገልግሎት ማግኘት የምትችሉ መሆኑን እንገልጻለን ማለታቸው ተገልጿል። የተሻሻለውን የሲቢኢ ብር ፕላትፎርም አማ አማካኝነት መተግበሪያውን ለአንድሮይድ ስልኮች እንግዲህ ክፍት መሆኑ ነው የሚያመላክተው። ሁላቸውም አውርዳችው አፑን መጠቀም የምትችሉ ይሆናል እያልኩኝ ወደ ሌላው መረጃችን እናምራ። በሌላ በኩል አስመጭና ላኪዎችን በተመለከተ አዲስ መረጃ ወጥቷል። ከዚህ ቀደም የቡና ላኪነትን የብቃት ማረጋገጫ ለማግኘት ይጠየቅ የነበረው የ15 ሚሊዮን ብር በአስር ዕጥፍ እንዲያድግ የተደረገ ዘርፉ እንዲታወቀው የተሻለ አቅም ባላቸው ሰዎች እንዲያዝ በማስፈለጉም ነውን ተብሏል። ከዚህ ቀደም በቡና ላኪነት የብቃት ማረጋገጫ ለማግኘት ይጠየቅ የነበረው ካፒታል 15 ሚሊዮን ብር ነበር። ይህ ገንዘብ አሁን በአስር ዕጥፍ እንዲያድግ በኢትዮጵያ ቡና ሻይ ባለሥልጣን ማሻሻያ መቅረቡ ነው የተሰማው። የሚጠየቀው ካፒታል አነስተኛ ሆኖ በመቆየቱ አትራፊ ነው በሚል ብቻ ብዙዎች የሚገቡበት ዘርፍ ሆኖ ቆይቷል የሚሉት የኢትዮጵያ ቡና ማህበር ዋና ስራ አስኪያጅ አቶ ግዛው ይህ ደግሞ እዚሁ ሀገር ቤት በአቅራቢና ላኪዎች፣ እንዲሁም ላኪዎችና የውጭ ገዢ መካከል ችግሮች እንዲፈጠሩ ሲያደርግ መቆየቱንም ተናግረዋል። በዚህም የተነሳ ነው እንግዲህ የብቃት ማረጋገጫው የምስክር ወረቀት የወሰዱ ቡና ላኪና በአንድ ዓመት ጊዜ ውስጥ ወደ ስራ መግባት እንዳለባቸው በመመሪያው ላይ የሰፈረው። ከአቅም በላይ በሆነ ምክንያት ወደ ስራ መግባት ካልቻለ ደግሞ ይህንኑ በማስረጃ አስደግፎ ለቡናና ሻይ ባለስልጣን ማቅረብ ይኖርበታል ተብሏል። ማሻሻያው የሚመለከታቸው ከመከሩበት በኋላ ስራ ላይ እንደሚውል የኢትዮጵያ ቡናና ሻይ ባለስልጣን ማሳወቁ ነው የተሰማው። መደመጥ ያለባቸው ወሳ ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠ፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላህ።